በቅርቡ ታይላንድ ሕክምና አድርጋ ሙሉ በሙሉ በታምር ድና የመጣችው ዘማሪት የምስራች ህይወቷ ማለፉ ተሰማ። በዓለም ሳላችሁ ፈተናና መከራ ይፈራረቅባችኋል። እግዚአብሔርም የወደደውን አደረገ። ምንም ማድረግ አይቻልም። እጅግ መራራ ሐዘን አዘን ባልተጠበቀ ጊዜና ሰዓት ድናለች። በቃ የሞቷ ጉዳይ አበቃስባል። ምንም ማድረግ አይቻልም። እግዚአብሔር የወደደውን አደረገ። በታይላንድ ሕክምና ስታደርግ የነበረችው በተለይ ደግሞ በጣም የሚያሳዝነው የዘማሬ ህልፈት በርካቶችን እሷ ወዳገለገለችውና ወዳከበረችው ጌታ እንደሄደችም ነው የፕሮቴስታንት እምነት ተከታይ ወንድሞቻችን እየገለጹ ያሉት በአደባባይ በርካታ ቁጥር ያላቸው ምዕመናን ክርስቲያን ለእሷ ያላቸውን አክብሮትና ፍቅራቸውን ሲገልጹም ነበር። በመንፈሳዊ ህይወቷ ጭምትና የተረጋጋች በዚህ ጊዜ በዚህ ክፉ ዘመን በአስቸጋሪ ሁኔታ በርካቶች በተለያዩ ወጥመድና በዝሙት በሚወድቁበት ሰዓት ላይ ጠንካራና የአቋም የእምነት ልጅ እንደነበረች ጭምርም ነው። በቅድስና የምትመላለስ የማታስመስል ትሁትና ደግ፣ በተጠራችበት ሁሉ የምታገለግል ወንጌልን የትም ገብታ በመስበክ የምታምን ድንቅ ልጅ እንደነበረች ጭምርም ነው። ትህትናዋ ለየት እንደምል ጨምርም ነው። መድረክ ላይ ደግሞ ስትወጣ እሷ ላይ የምገለጠው የእግዚአብሔር ክብር ልዩ እንደሆነ ጭምርም በሷ የተገለገሉት ያውቋታል። እጅግ አሳዛኝና ልብ የምነካው የዝች ልጅ ልፈት በልጅነቷ ጌታን በጣም እንደምትወድም ከልጅነቷ ጀምሮ በጣም የሚያሳዝነው ነገር ብኖር ብዙ ፈተናና መከራ እንደ ማንኛውም ኢትዮጵያዊ ስደርስባት ነበር። ያኑላ ተቋቁማ ወደ ጥሪ ወደ ጌታ አገልግሎት መጣች። የተለያዩ መድረኮች ላይም እያገለገለች ኋላ በካንሰር ታመመች። ታዲያስ ተስፋ የለውም የተባለው በሽታ ነበር። ለመዳን በጣም እድሏ ጠባብ ነበር። በርካታ አገልጋዮችም በሰዓቱ ዝም ብሎ ነበር። በርካቶች ግን ቀና በማህበራዊ ሚዲያ ወጥቶ እኛም ከሷ ጎን ነን በማለት ርብርብ አደረጉላት። የተለያዩ ቸርቾችም ገና መንቃት ጀመሩ። ዝምታን የመረጡት ትላንትና መድረክ ሲጋብዟት የነበሩት የኋላ ኋላ ሁሉም ክርስቲያን ልቡ ተነካ በእሷ ህመም። አሳክመን ማዳን አለብን፣ በሷ ገና ብዙ እንገለገላለን፣ ብዙ እንባረክባታለን በማለትም በርካቶች ሀሳባቸውን በማንሳት የሕክምና ወጪ በብዙ ሚሊዮን የሚቆጠር በማሰባሰብ ወደ ታይላንድ አቀናች። ታይላንድም ለሕክምና ወደ ባንጎክ ነበር የሄደችው። በከፍተኛ ሁኔታ ሕክምናዋን ስትከታተል ቆይታለች። በጣም የሚገርም ተአምራቶች ሁላ ተገልጦባት ነበር። የእግዚአብሔር እጆች ሆስፒታል አካባቢ በርካታ ሰዎች በመሬት መንቀጥቀጥ ባለቁበት ሰዓት ላይ የማይናማሩና ታይላንድን ይዞ ከፍተኛ የመሬት መንቀጥቀጥ ተከስቶ ነበር። ያን ሁሉ ፈተና እግዚአብሔር በታምራት አሳለፋት። ያ ሁሉ ምንድነው በሕይወቷ እግዚአብሔር ከእሷ ጋር እንደሆነ ጭምርም ነው። መጣች ወደ ኢትዮጵያ መታ። በጣም የሚያሳዝነው ሳምባ ጋር ተያይዞ እንደገና ካንሰር ተገኘባት። ካንሰሩ በጣም በሚያሳዝን ሁኔታ በሕክምና ስርዳ ቆይታ ዛሬ ማለፏ ተሰምቷል። እጅግ አሳዛኝ ልብ የምነካ ስትመለስ በርካታ ዘማሪዎች አቀባበል አድርጎላት ነበር። እሷም አለው ሞቴ ተሽሯል ስትልም ስታዜም ነበር። ጌታዋንም ስታመሰግን ነበር። ለማንኛውም እግዚአብሔር የወደደውን ነው ያደረገው። እሷ ምንም ጥርጥር የለውም ወደ ተሻለ ስፍራ ነው የሄደችው በርካቶችም እያሉ ያሉት የመጽሐፍ ቅዱስ ሰዎችም እየተናገሩ ያሉት በተለይ የቃሉ አገልጋይ የሆኑት በጣም በሚገርም ሁኔታ ስገልጹ ምንም ማድረግ አይቻልም፣ እንደ ሰው እናዝናለን። ወደ አባቷ ነው። ሁሉም ተራውን ይጠብቃል። ሀጅ ነው። ግን በርካቶችን ያስደነገጠው ድናለች ብሎ በቃ ባለቀ ሰዓት እንደገና ከመሬት ተነስታ መሞቷ ነው። በርካቶችን ልብ የሰበረው ብዙ በሷ እንገለገልበታለን ያለው ምእመንም ልብ ስብራት ውስጥ እንደወደቀም ነው ምክንያቱም በጣም ብዙ ነገር ጌታችን ኢየሱስ ክርስቶስ ምድር ላይ ያለም፣ አላዛር ሞተ ሞተ ስባል ኢየሱስም የፍቅር እንባውን አንብቷል። ደግሞም ክርስቲያን ሆኖ ማንባት ማለት ኃጢአት አይደለም። እግዚአብሔር የወደደውን አደረገ። አዎ የወደደውን አደረገ። ምንም ማድረግ አይቻልም። እግዚአብሔር ደግሞ የምወደውን ሰው ይጠራል በፈለገበት በፈለገበት ባሻበት ሰዓት እግዚአብሔር ሁሉን ቻይ ነውና ለእሷ የተሻላትን፣ ለእሷ የሚያስፈልጋትን ለእሷ ያየላት ክብር ስላየ ነው እግዚአብሔር ያን በጊዜ ወደ እሷ የወሰደው በማለትም ነው በርካቶቹም እየገለጹ ያሉት። እግዚአብሔር ሁሉንም እንደ ፍቃዱ ነው የሚያደርገው። አንዳንዱን የምወደውን ረጅም ዕድሜ ምድር ላይ ሊኖር ይችላል። ሁሉም ግን ከምድሩ ይልቅ የላይኛው ይበልጣል። ገና የምናየው በጣም የሚገርመው ወደ አብራም እቅፍ ነው ሄደችው። ሌላ ቦታ አልሄደችም። በማለትም ነው የቃሉ አዋቂዎች ሰባኪዎች እየተናገሩ ያሉት እጅግ እጅግ በክርስቲያን በተለይ ደግሞ። ቤተ ክርስቲያን ውስጥ እየሆነው ባለው ጉዳይ ዙሪያ በተለይ በቅድስና የምትመላለስ በማስመለክ ዙሪያ በርካቶች በሷ ስባረኩ እንደነበረ ጭምርም ነው። የምስራች ተነግሮ የምጠገብ አይደለም ታሪኳ። እግዚአብሔር በሷ ተጠቅሟል። በአጭር ጊዜ ውስጥም ቢሆን አገልግላለች። በቃ እግዚአብሔር በሷ ላይ የፈለገው ለዚች ጊዜና ሰዓት ብቻ ሊሆን ይችላል። እግዚአብሔር አገልግሎት የምፈልገው ከሰው ወደ ሰው ይለያያል። ለረጅም ዓመት ሊፈልግ ይችላል። ከዮሐንስ የቅዱሱ ዮሐንስ ታሪክ ላይ ማየት ይቻላል። የኢየሱስ ተከታዮች ደቀ መዝሙሮች መካከል አንዱ እሱ በስተመጨረሻ ደሰት ላይ ሰማዕት ሳይሆን ነው የሞተው። ሌሎች በጊዜም የሞቱትም አሉ አንገታቸው ተቀጭቶ፣ እንደ እስጢፋኖስ አይነት ደግሞ በድንጋይ ተወግረው የሞቱት አገልጋዮችም አሉ። በአጭር ጊዜ ውስጥ እግዚአብሔር የወደደውን ያደርጋል። እግዚአብሔር ሁሉን ነገር ለመልካም ለበጎ ነው የሚያደርገው። በማለትም ነው ነፍሷ መዳኗ በቂ ነው እሷ ወዳገለገለችው ወደ ናፈቀችው ጌታ የእግዚአብሔርን ፊት ወደ ማየት ወደ አባቷ ወደ ጌታችን ኢየሱስ ክርስቶስ እንደደች። የአደባባይ መረጃ እንደሆነም በርካታ ክርስቲያኖች በዚህ ሰዓት ያንቡ ይሆናል። ደግሞም በጣም ልብ መጎዳት፣ እግዚአብሔር ላይ ማማረር አስፈልግም። ድናለች ስባል እንዴት ሞተች ብሎ እግዚአብሔር ላይ መጠየቅ አስፈልግም። እግዚአብሔር የወደደው ነው ያደረገው። ሁሉ በሱ ነውና ሁሉ ከሱ ነውና በርካቶቹም እያሉ ያሉት በእግዚአብሔር ሁሉም የተፈጠረው እግዚአብሔር የወደደውን የሚያደርገውም ለዛም ነው። እሷ በጌታ ድናለች ወደ አባቷ መንግሥት ገብታለች በማለትም የቃል አዋቂዎች እየተናገሩ ናቸው። ክርስቲያን ወንድሞቻችን ሆይ ብዙ አዝነናል። እኛም በጣም ከሚዲያችን ጥልቅ ሐዘን ተሰምቶናል፣ ባልተጠበቀ ጊዜና ሰዓት ማለፏ። ዘማሪት የምስራች የሁሉም ቤተሰብ ነች፣ ከሁሉም ጋ አለች። በጣም የሚገርመው በአምልኮ በየቴሌቪዥን መስኮቱ በርካታ ኢትዮጵያኖች ያውቋታል። በጣም ይወዷታል ድምሷ የሚገርም እግዚአብሔር አሟልቶ ነበር በተለይ በዝማሬ ዘርፍ የሰጣት ለዝማሬ የተፈጠረች እስክ መሰል አዎ የተፈጠረችውም ደግሞ ለዝማሬም ነው እግዚአብሔርን አገልግላ በዝማሬ አልፏለች ለብዙም ተምሳሌ ትሆናለች ሁሉም ሊያቅ የሚገባው ይቺ ዓለም አላፊና ጠፊ ነች በአጭር ግዜ ውስጥ ትጠፋለች እግዚአብሔር ግን ያለውን ፍቃዱን አድርጎ ሁሉም ማለፉን እንደሚያስፈልግ ጭምርም ነው ሕይወት እንደዚች ነች ሀብት አለኝ ብሎ ንብረታለኝ ብሎ መመጻደቅ አያስፈልግም። ሁሉ ነገር ጠፊ ነው፣ ቀሪ ነው። እዚህ ተጥሎ ነው የሚከደው። የላይኛውን ቤት የማይፈርሰው ዘላለማዊ ሀብት ለሰማይ ማከማቸት ነው የሚያስፈልገው፣ ለላይኛው ቤት። ሁሉም ክርስቲያን ከዚች ልጅ ሕይወት ተምሮ ለላይኛው ቤት መሯራጥ እንደሚያስፈልግ ጭምርም ነው። አንዳንድ እግዚአብሔር የወደደውን የሚያደርገው ያለ ምክንያት እንዳልሆነ ጭምርም ነው። በጣም መርር አዘን የተሰማን ከሚዲያችን ሚኪ ነኝ። በጣም አሳዛኝና ልብ የምነካ የምስራች ህልፈት ቢሆንም እግዚአብሔር የወደደውን አደረገ። ምንም ማድረግ አይቻልም። ሚኪ ነኝ ከሚኪ ታቦር እንፎ መላው ክርስቲያን ፕሮቴስታንት ወንድሞቻችን መጽናናትን እንመኛለን።